ሙሐመድ ዘሰከንድ የተወለደው በ1432 ነው። የተወለደው ከአባቱ ሱልጣን ሙራድ ነው። ገና በልጅነቱ ስድስት ቋንቋ ያውራ ነበረ። ቱርክ፣ ፐርሺያን፣ አረቢክ፣ ግሪክ፣ ላቲን፣ ፊብሩ፣ ፊሎሶፊ፣ ሳይንስ፣ የጦር ታክቲክ ገና በልጅነቱ ተምሯል። ከሰይፍ የተሳለ አይምሮ ገነባ። በ12 ዓመቱ ሱልጣን ሆነ። ግና አባቱ ሊኖ ብሎ በመፍራት ስልጣኑ ተቀበለው። በ19 ዓመቱ ሱልጣን ሆነ። አንድ አላማ ነበረው። እሱን ኮንስታንቲኖፕል መግራት። ለአንድ ሺህ ዓመታት ኮንስታንቲኖፕ ያልተሸነፈች ከተማ ነበረች። ነገር ግን በ1453 የ21 ዓመቱ መህሜት ከሰማንያ ሺህ ወታደሮቹና ከመድፎቹ ጋር መጣ። ቤዘንታያኖች ደነገጡ። ጦርነቱ ተጀመረ። ቤዘንታውያን የባህር ወደቡን ዘጉት። ቤዘንታያኖች በጀግንነት ተዋሉ። ጄኔራል ጆቫኒ ጆስቲን በጀግንነት መራቸው። ጦርነቱ 53 ቀኖችን ፈጀ። የኮንስታንቲን መርከበኞች ኮንስታንቲኖፕልን እናስነከም አሉ። ባህሩን ተቆጣጠሩ። ማህሜትም መርከቦችን በተራራና በምድር እየነዳ መጣ። ማህሜት ማንም ያላሳካውን አሳካ። በዘንታይን ፈረሰች፣ ኢስታንቡል ተወለደች።